የአጽናኝ የሚለው የግሪክኛው ቃል ምንድን ነው ያስቀመጠው ምን የሚል ነው አዳም ጠብቆ ሆነ ማለት ነው የተወሰነ ሰምቻለሁ እኮ ምን የሚል ቃል ነው ያስቀመጠው አጽናኝ ለሚለው ቃል ያስቀመጠው አጽናኝ ለሚለው ቃል ያስቀመጠው ግሪኩ ምንድን ነው ነው ያልኩ እንጃ እሱን አላየሁም ፓራክሊቶስ ያው የግዕዝ ቃል ነው ፓራክሊቶስ ነው ፓራክሊቶስ የተባለው ማን ነው በባይብል ይሄ አጽናኝ የተባለው እኔ መንፈስ ቅዱስ ነው። አጽናኝ የተባለው ኢየሱስ ኢየሱስ ኢየሱስ ፓራክሊቶስ ተብሏል። ፓራክሊቶስ ተብሏል። ምንድን ነው ፓራክሊቶስ ማለት? ፓራክሊቶስ አጽናኝ ተብሏል ወይ? ኢየሱስ ፓራክሊቶስ ወይም ፓራክሊቶስ ተብሏል ወይ? ፓራክሊቶስ ተብሏል ወይ? ኦኬ ነቢይ ተብሏል ፓራክሊቶስ ተብሏል ወይ ነው ያልኩህ እንደዛ ሚላ ላይ ኦኬ አውጣለት፣ ሀሰን አንደኛው አነስ መሌት ምዕራፍ ሁለት ቁጥር አንድ ላይ ግዕዙን አውጣለት አንድ ጊዜ ማለት ነው። አንደኛው አነስ መሌት ምዕራፍ ቁጥር አንድ ላይ ግዕዙ ማለት ነው ያውጣል ይታያል ደቂቀ ዘንተ ጽፉ ለኩሙ ከመትሰበ ወእመኒ አጥያታ ተስሩ ይላል። ከዛ በኋላ ምን ይላል? ወእመኒ ቦ ዘአበሰ ጳራቅሊጦስ ብነ አበአብ ብነ አበአብ ዛብ ኢየሱስ ክርስቶስ ጻድቅ ይላል። ይታያል ከአብ ዘንድ ጠበቃ አለን። እሱም ከአብ ዘንድ ብናለን ጳራቅሊጦስ አለን የሚለው ማነው? ጳራቅሊጦስ የተባለው እዚህ ጋ ማለት ነው። በራቅሊጦስ ማለት ነው አዝናኝ ነው። ኢየሱስ ደግሞ ሌላ በራቅሊጦስ ይሰጣቸዋል ሲል ኢየሱስ ምን ማለቱ ነው? ይሄንን ግዕዙን አውጣለት፣ ግዕዙን አውጣለት ዮሐንስ ወንጌል ምዕራፍ አስራ አራት ቁጥር አስራ ስድስት ላይ ኡስታዝ፣ ዮሐንስ ወንጌ እ ሰሪ ሰፈራ አንዴ ሻዳ ይዛል ብሎ ነው የገባውና ማይሆን ከሆነ ይወርጣል። አካውንቱም ምናልባት ይክ እንደሆነ ለሪፖርት እንዲያደርግ ብዬ ነው ቅርታ። እሺ እሺ፣ ሰለሞን አንድ ጊዜ አንድ ደቂቃ ስጠን፣ አንድ ደቂቃ ስሪስ። ክሪስ አቤት፣ አይ እናንተ እንዳሰባችሁት ሻዳ ሳይሆን ስለ እስልምና ለማወቅ ነው ቁርአን ያነበብኩት ስለሆነ ችግር የለውም። ሰለሞን ይጨርስና ትቀጥላለህ። እሺ አታስወርዱት፣ ይቀመጥ ችግር የለውም። ሰለሞን ይታያል። ዮሐንስ ወንጌል ምዕራፍ 14 ቁጥር 16 ላይ ማዋሸት አይጠበቅብህም፣ ወደ ፊቱ ይታያል። ወአነ አስሎ ለአብ ይፈኑ ለኩም ጰራቅሊጦስ ካልአ ዘሄሉ ምስሌክሙ ለዓለም ይላል። ካልአ ካልእ ማለት ሁለተኛ ማለት ነው። የመጀመሪያው ማን ነው? ሁለተኛው ማን ነው? እሺ፣ የመጀመሪያው ኢየሱስ፣ ሁለተኛው መንፈስ ቅዱስ ብለን ኦኬ፣ ችግር የለው፣ መረዳትን እንትናለው። አሁን የፓራክሊቶስ የሚለው የግሪከኛው ቃል በኢየሱስ ቋንቋ ፓራክሊቶስ አይደለም የነበረው፣ ራሱ የነበረው ነብያ ነው ነብይ ነው የሚለው፣ ነብይ ማለት ነው። እዚህ ጋር ማስረጃውን እንስተ ወይስ ድጋሚ ቅድም ስናወራ ነበረ አቃዳምጠው ከሆነ ችግር የለውም ቋንቋ ላይ ያለ ስለ ስለዚህ ነቢዩ ኢየሱስ ሌላ አጽናኝ ይሰጣቸዋል ሲል ሌላ ነቢይ ይሰጣቸዋል እያለ ነው ያለው እዚህ ላይ ጥያቄ ካለ አብራራላለሁ ያልገባ ነገር ታስ እሺ ትግሬ ለምና ቋንቋ ላይ ብዙም ስለሆነ ብቻ ግን መቼ ነው የተላከው ያ ነቢይ ወይም አጽናኝ የተባለው የቋንቋው እንትን ብዙም እንትን ስለሆነ መቼ ነው የተላከው እሺ የተላከው ከስድስት መቶ ዓመት በኋላ የዮሐንስ ወንጌል ምዕራፍ ሃያ ሁለት ቁጥር ሃያ ሁለት ያለው ሀያ ሁለት ላይ መንት ቆያ እናዘናኝ ነው መንፈስ ቅዱስ። አዎ መንፈስ ቅዱስ ነው፣ ምክንያቱም ለመሰለ እኔ ሳልሄድ አጽናኙ ወደ እናንተ ምን አይልም? ይላል አይመጣም ብሏል እኮ። ስለዚህ ኢየሱስ ሳይሄድ ሳያርግ አጽናኙ ማይመጣ ከሆነ እፍ ሲልባቸው የተቀበሉት መንፈስ ቅዱስ አጽናኙ አይደለም ማለት ነው። አንተ ያመጣው ዮሐንስ ኢየሱስ ከማድረጉ በፊት እፍ ሲላቸው መንፈስ ቅዱስን ተቀበሉ አይደለ? እኮ መቼ ነው ግን ያው እኔ ከማድረጉ በፊት ከማድረጉ በፊት ከማድረጉ በፊት ማለት ኢየሱስ ግን ያለው ምንድን ነው? እኔ ሳልሄድ አጽናኙ ወደ እናንተ ምን አይልም አለ? ብቻ ግን ሞቶ ተነስቶ ነበር እፍ ሲልባቸው፣ ነው። ስለ እሱ አይደለም እኮ ስለ እፍ ሲልባቸው አድርጎ ነበር መንፈስ ቅዱስን ሲቀበሉ መንፈስ ቅዱስ ሲቀበሉ ኢየሱስ አድርጎ ነበር ካለባቸው በኋላ ነው ያደረገው፣ አይደል? መንፈስ ቅዱስ ምን አሉ ይላል ዮሐንስ ወንጌል 22 ላይ ተቀበሉ። ስለዚህ መንፈስ ቅዱስ መጥቷል ወይስ አልመጣም? ከማድረጉ በፊት አይ ከዛ የፊትም እኮ መንፈስ ቅዱስ ነበር፣ እንደዛ ነበር። እኔ ሳሌድ አጽናኙ ወደ እናንተ አይመጣም የሚለው ታዲያ ምኑን ነው? እኔ ሳሌድ አጽናኙ ወደ እናንተ አይመጣም ማለት፣ ስለዚህ መንፈስ ቅዱስ ከሆነ መንፈስ ቅዱስ ኦልሬዲ መጥቷል ከማድረጉ በፊት ዮሐንስ ወንጌል ምዕራፍ ሀያ ቁጥር ሀያ ሁለት ላይ መፈስ የለባቸው መንፈስ ቅዱስን ተቀብለዋል፣ መጥቷል። እኔ ሳይድ አስናኙ ወደ እናንተ አይመጣም እኮ ከዛ መጥቷል ነው እኮ፣ ስለ መምጣት ነው እኮ የጠየቀው እኮ። አሁን ከዛ ቤት ነበር አልነበረም? ሁሉም ቦታ አለ። ለእነሱ ነው መንፈስ ቅዱስ አለ ሁሉም ቦታ ይላካል ሲላክ በሚላክበት ሰዓት ላይ አዎ እልክላቸዋለሁ የሚለው አብ ነው አይደል ተናጋሪው አብ ነው ቅድም ስናወራ የነበረው አብ ነው ተናጋሪው ምክንያቱም ዮሐንስ ወንጌል 14 እንዚ በሰዓት ላይ እንዲህ ላይ እንትን ያልከው እግዚአብሔር ለሙሴ እንደዚህ አለው ካለ በኋላ ንግግሩን የቀጠለ እግዚአብሔር ነው አይደል አቋው ያውም ይሄ የተላከ ነው ሙሴ ከራሱ እየሰማ አይደለም በል እየተባለ ነው ኢየሱስም በል እየተባለ ነው አይደል ይሄ የምሰሙት ቃል የላከኝ እንጂ እኔ አይደለም ብሏል አይደል እንዴ ኢየሱስ መልእክተኛ ከሆነ ላከኝ ላከኝ ወደ እናንተ ላከኝ ይህ ስሜ ነው ይላል። እዛው ላይ ግን ነገር ግሬ ይላል እሱማ እግዚአብሔር ኢየሱስ ክርስቶስም እኮ እነዚህ ገብተዋል የሚናገረው የነበረው አብ ነበር። ሲናገር የነበረው አባትህ ወዴት ነው ሲሉት፣ እኔ እርሱ እንደሆንኩኝ ባታምኑ ማዳሳች ትሞታላችሁ አላቸው። እንግዲያው አንተ ማነህ ሲሉት፣ ከጥንት ስናገር የነበርኩት ነኝ አለ። ማንም ያወራው የነበረው ያኔ ማንም ያወራው የነበረው ሰለሞን እኮ አይ፣ አብም ያወራል ክርስቶስም ያወራል እኮ። እኔ ከጥንት ጀምሮ ስናገር የነበርኩት ነኝ የሚለው ማን ነው? እዛ ጋ ሲያወራ የነበረው ማን ነው? ወይ ይቅርታ አልሰማሁም። ማን ነበር ሲናገር እንደዛ የነበረው የትኛው ጋር ዮሐንስ ወንጌል ምዕራፍ ስምንት ላይ አባትህ ወደ የት ነው ሲሉት እኔ እርሱ እንደሆንኩኝ ባታምኑ ባጢያታችሁ ትሞታላችሁ አለ። እንግዲህ እንግዲያው ስ አንተ ማነ ሲሉት ከጥንት ጀምሮ ጫጫታ አለ። ሰለሞን ያለበት ቦታ በጣም እየታገስን ነው ያለ ነው። አንደኛ ክርስቲያን ስለሆንክ ነው። ሙስሊም ቢሆን ኖሮ እስካሁን ድረስም አይቆይም ነበር፣ ይሰየፍ ነበር እንደዛ። ግን አንተ ክርስቲያን ስለሆንክ ቅድሚ እንስጥህ ምናምን ብለን ነው እንትን ምን ነውና ያለበት ቦታ ላይ ጫጫታ ቦታ ላይ ነው ያለው። እና እኔ እዛ ጋ እኔ እኔ እርሱ እንደሆንኩኝ ባታምኑ በኃጢአታችሁ ትሞታላችሁ አላቸው። እንግዲያውስ አንተ ማነስ ሲሉት ከጥንት ጀምሮ ስናገር የነበርኩት ነኝ አለ። ስለ አብ እንደነገራቸው አላስተዋሉም ይላል። ስለ አብ እንደነገራቸው የላከኝ እውነተኛ ነው፣ እኔም ከእርሱ የሰማሁትን እነዚህን ለዓለም እናገራለሁ እያለ ይናገራል። ስለዚህ ለዓለም ሲናገር የነበረው ከእርሱ የሰማሁትን ናል ከማን ነበር ሲሰማ ነበረው ሲባል፣ ከአብ ነበር ሲሰማ ነበረው። ልክ ዮሐንስ ወንጌል 16 7 ላይ ብትመለከተው የሚናገረው ነገር እኔ ሄዳለሁ፣ አጽናኙን እልክላቸዋለሁ። ሄዳለሁ የሚለው ወልድ ነው። እልክላቸዋለሁ የሚለው ደግሞ በኢየሱስ ክርስቶስ መኩል እየተናገረ ያለው ምክንያቱም ዮሐንስ ወንጌል 14 26 ላይ አብ በስሜ የሚልከው ነገር የሚል አለ። ዘፀአት ምዕራፍ 3 ቁጥር 15 ላይ ብትመለከተው ወደ እናንተ ላከኝ ካለ በኋላ ይህ ስሜ ነው ይላል። ስሜ ይላል። ስሜና ላከኝ የሚለው በአንድ ፍሬዝ ውስጥ ነው፣ በአንድ ሀረግ ውስጥ ነው የተቀመጠው ያ ማለት ግን እንደዛ ማለት አይደለም። ያ ማለት ሙሴ ያህዊ ነው ማለት አይደለም። ልክ በተመሳሳይም የላከው ሁለተኛውን አጽናኝ የሚልከው አብ ነው። ልክላችኋለሁ ብሎ እየተናገረ ያለው አብ በወልድ በኩል እየተናገረ ነው ያለው፣ ልክ በሙሴ በኩል እንደሚናገረው ማለት ነውና ከዛ አንጻር ብትመለከተው ለማለፍ ፈልጌ ነው። ወጣ ወጣ ትሉኝም እንዴ ይህን ሁላ ሳውራ? አይ እኛ ጋም ዙር ደርሷል። አይ እኔ አይደለሁም እንት እንበል እኛ ጋር ዙር ደርሷል ኢንሻአላ አንተም እንበል ሰዓቱ ደርሷል እኛ ጋር ምሳም እንብላ ኢንሻአላ ጥሩ ጊዜ ነበረን የነበረን ቆይታ በጣም ጥሩ ነበር ኢንሻአላ መጽሐፍ ውሳ ጀማል ከሰገድክ መጽሐፍ ለአንድ ለአስር ልጆች እንድሰጥልኝ ፈልጋለሁ በውስጥ አንዳንድ ጻፉለት የምትፈልጉ መጽሐፉን ያላገኛችሁ አቅም የሌላችሁ ሰዎች መውሰድ ትችላላችሁ በነጻ አቅም ያላችሁ ሰዎች ካላችሁ ግን ገዝታችሁ ተጠቀሙ። አይ ቲንክ እንደዛ ነው ምን